ዋው ለየት ያለ ነው፣ የዛሬው ደግሞ ስነጎን። ዋው በጓደኛዬ ነው የተሰራው። በነገራችን ላይ ከመጀመሪያው እስከ መጨረሻው ባይሆንም ነው እዚ ላይ እየጠቀለለች እንዳለ ነው። ክሮስ ወንና እንትን ነው ማለት ነው። እና እስኪዩ ተሰላም አለይኩም ብያለሁ።

አዲስ አይደት ነው ለምግብ አሰራር ስሆ ል ግን እንደ መጀመሪያ አምሬ ሰርቻለሁ ይመስለኛል። እስኪ በባለሙያ በነሃዩ ይገምገም ይመስላል። እንግዲህ አያችሁት፣ የገረፋ ደቦ እንግዲህ አሰራር በዚህ መልኩ ነው። በነገራችን ላይ ከመጀመሪያ እስከ መጨረሻው አይደለም። ያው የተወሰነ ቢቀረውም ይህን ይመስላል። ግን ዋው ያያችሁ ማሻላ ብኑ ማሻላ ማሻላ ማሻላ ደስ አይልም። እዚህ ደሞ ሾርባ ነው። ይሄን ግን ሾርባ ቤት ነው የምታቦታ ቦታላችሁ ያኔ ይሄ ሾርባ ለየት ያለ ነው። በነገራችን ላይ ገና መጀመሪያ ያሰራ ነው ወይም ጓደኛ ናትን ያልሰራው በእርግጥ እሰራለሁ ግን ህዝብ ቤት ብዙ አይብሉም፣ እና በማእጂናት ያው ቤዛ እና ክሮሶን ነው ስንቡን ምናምን ብዙ አይደሉም። ወይ እንዴት እንደተነፋ! ወይኔ ወይኔ ወይኔ ወይኔ እና ቪዲዮ ላይክ ሸር አድርጎ ወዶች እየስተ ሁለት ደቂቃ ናት ይ እንትን አይልባችሁ